አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድ የተከበራችሁ ተመልካቾች እንዴት ናችሁ ሰላም ናችሁ ወይ? አልሐምዱሊላህ ዛሬ እንግዲህ በጣም ያስነከጠኝንና የገረመኝን ቪዲዮ ይዤላችሁ መጥቻለሁ ላይክና ሰብስክራይብ እያደረጋችሁ እንግዲህ እነዚህ ጓደኞች እንደምታውቁ ተሰባስበው ለመዝናናት ካሉበት ሀገር ከሚኖሩበት ሀገር ተነስተው ለመዝናናት ውሃ ወደ ያለበት ሀገር ይሄዳሉ ማለት ነው። እንደምታወት መጨረሻው በጣም ነው የሚያስደነግጠው። በነገራችን ላይ እናንተ እንደ ጊዜ ለቅልድ ብለን የምናደርጋቸው ነገሮች ወይንም ሰውን ለማሳቅ በተለይ አሁን ላይ ፕራንክ እየተባለ የሚሰራ ነገር ወላይ ላዚም ብዙ ሰውን ህይወት እያሳጣ ብዙ ሰውን በድንጋጤ ምክንያት በቃ ያልሆነ ነገር ውስጥ ይገባሉ። ድንጋጤ ጠቀላችሁ ብዙ በሽታ ያስከትላል ማለት ነው። እና እንደምታዋችሁ እንግዲህ ተሰባስበው ሊዝናኖ ከሄዱበት ሀገር በመጀመሪያ ካሜራ ማኖ እና ውሃ ውስጥ የሚገባው ልጅ ከዛ አንድኛው ጓደኛው ሶስታቸው ይመካከራሉ። ለምን ሌሎቹን ፕራንክ ለማድረግ ሌሎቹን ፕራንክ እናደርጋቸው ብሎ ነው እኔ ውሃ ውስጥ እገባለሁኝ ምናምን። በቃ ለፕራንክ ብለው ነበረ ቪዲዮን እየቀረጹ የነበሩት ነገር ግን ፕራንክ ሳይሆን ወደ እውነተኛ ታሪክ ተቀየረ ማለት ነው ፕራንክ አደርጋለሁ ያለበትን አይዲያ ህይወቱን አጣበት ወላሂ ላዚም በጣም ነው የሚያሳዝነው አንዳንዴ ጊዜ ለቀልድ በባለፈው የሆነ ቪዲዮ አይቼ ፕራንክ አደርጋለሁ ብሎ የሞላ በርሜል ውሃ ውስጥ ገብቶ ህይወቱ አለፈ ብታምንም ባታምንም የሞላ በርሚል ውሃ ውስጥ ግልብጥ ብሎ በቅንጭላቱ ገባ። ቅንጭላቱ ወደ ታች ወደ በርሚሉ ስር ከዛ እግሮ ወደ ላይ ከዛ እሱ የመሰለው የሚወጣ ነበር የመሰለው ግን ሰውም ስላልነበረ ህይወቱ አለፈ ማለት ነው። እንደምታወት እንግዲህ ይህን ልጅ ነው እኮ ከባድ አደጋ የሚደርስበት። አሁን ገብቼ ጓደኞችን ፕራንክ አደርጋቸዋለሁ፣ ተመካክረናል፣ ሶስታችን ካሜራ ማኑና አንዱን ጓደኛውን ስም እየጠራ ተመካክረናል እና ሌሎችን ፕራንክ አደርግ ነው ምናምን እያለ እንግባ ይላቸዋል። እንደምታወት እሱ ልብሱን አውላልቆ ይገባል ማለት ነው። በውሃና በእሳት ቀልድ የለም። ውሃ እያስተሳቀ ነው የሚወስደው እና እንደምታውቁ ወንዙ በጣም ፏፏቴ ነው የት ሀገር እንደሆነ አላቀም ብቻ በጣም ደስ የሚል ፏፏቴ ነው በነገራችሁ ላይ የሀገራችን ነው ወን ደግሞ ታቃላችሁ እያሳሳቀ ነው ይዟችሁ የሚሄደው ባህር ከሆነ ወደዛው ነው ስመት የምትሉት ይሄ ደግሞ ይዟችሁ ነው ወደ የተይዟችሁ ጭልጥ ወደ የሚሄድበት ተፋሰሱ ወደ የሚሄድበት ነው ይዟችሁ የሚሄደው ስለዚህ እንግዲህ ይህን ልጅ እንደምታወት ከውውጥ እኔ ለመጀመሪያ ጊዜ ሳያቸው ነው ተከታታያቸውም ምናቸውም አይደለሁም። እና በቃ እንደ አጋጣሚ ሳየው ሰው ደግሞ ሲያለቃቀስ ገባሁኝ እና ይህንን ቪዲዮ ሙሉውን አየሁት ማለት ነው። ሙሉውን ሳየው ግን ልጁ እንደምታዩት ሄዴ ሄ እነሱ አትሄድ አትሄድ ተመለስ ምናምን እያሉ ነው። ካሜራ ማኖ እና አንዱ ልጅ አውቃለሁ፣ ሌሎቹ ግን አያውቁ ከሁለታቸው ውጭ የሚያውቅ ሄዴ በቃ አያቸው ወደ ፏፏቴው ሄዴ ፏፏቴው ታውቃላችሁ፣ ኃይለኛ ውሃ ነው። ይህ ተፋሰስ ውሃው በጣም ኃይለኛ ነው። ይዞት ይል የሚታያችሁ ከሆነ በቃ አይታይም፣ አንዳንድ ቦታ ላይ ግንጭላት፣ አንዳንድ ቦታ ላይ ግን ብቅ ትላልሽ ግንጭላት። ስለዚህ ውሃ ደግሞ በጆሮ በአፍንጫው ከገባ የሰው ልጅ ህይወትን የሚያሳጣ ነገር ነው፣ እንደምታውቁት እንግዲህ እዚህ ጋ ነው ከባድ አደጋ የተፈጠረው። ጓደኛውም የሚያውቀው ካሜራማኑም ፕራንክ መስቦት እየቀረጸ ነው። እንግዲህ የተነጋገሩት ለፕራንክ ስለሆነ አላቆመም መቀረጹን፣ እየቀረጸ ነው። ሌሎቹ ስለማያውቁ ደነገጡ። የሚያውቀውም ንጭ ሳይቀር በጣም ደነገጠ። የውሃው ይዞት እየሄደ ነው። እነሱም እየተከተሉት ነው። እና ውሃውም እንግዲህ ስራውን እየሰራ እነሱ ፕራንክ እናደርጋለን ብለው ራሱ ፕራንክ አድራጊው ፕራንክ ተደረገ ማለት ነው። ሱብሃነ አላህ። እየተሳሳቁ እየተጫወቱ እየተዝናኑ ለመዝናናት ሄደው እየሳቀ እዚህ ውሃ ውስጥ ገብቶ ውሃው እንግዲህ እንደምታዩት እያሳሳቀ ወሰደው። በስከ መጨረሻ ካሜራ ማኑም እውነት መሰለው እና ደንግጦ ነው መሰለኝ ካሜራውን ጥሎ ልጁን ለማትረፍ ነው የተሯሯጡት፣ ሁሉም ማለት ነው። እንግዲህ በዛም በዚህም የሚረዳቸውም ሰው አግኝተው ልጁ በህይወት ተረፈ ማለት ነው። ግን አንዳንድ ጊዜ የምንቀልዳቸው ቀልዶች የምንቀልዳቸው ቀልዶች እንደዚህ ወጣ ያለ ነገር መሆን የለበትም። እነዚህ ልጆች እንግዲህ አስቡት አስቡት ተጻጥቶ ራሱ ይገላቸው ነበር። በተለይ ይሄ የተስማማው ልጅ ሶስተኛ፣ ካሜራማኑ እንደዚህ እየተሳሳቁ ሄደው የጓደኛቸውን ህይወት አሳጠቷቸው ነበረ ማለት ነው። ቤተሰብ እና ያንዳንድ ጊዜ የምንሰራውን ስራ ማወቅ ጥሩ ነው እና ልጁ እንግዲህ በአ በአፍንጫው መጨረሻ ላይ ሲጫኑት ራሱ በቃ ውሃው በአፍንጫው ስለገባ ያው አንስተው ወደ ሐኪም ቤት ነው እየሮጡ ይዘውት የሄዱት ማለት ነው። ቤተሰብ እንደዚህ አይነት ቀልድ ግን ለትላልቆችም ለትናንሾችም አይመከርም። እንግዲህ ትናንሾች ይህንን እያዩ ምናልባትም ከትላልቆች ትምህርት ይወስዱና ትናንሾችም ሊሞክሩት ይችላሉ።